ሰላምታን ይቀናል የሚል እየቀዳ ያለ ወዳጅና ምድር እረምትን ስራ እረምትን ግብር፣ እንደምን ቆያችሁ አድማጭ ተመልካቾቻችን፣ እንደምን አላችሁ? ሰላም ናችሁ? ሳምንቱ ጥሩ አለፈ ወይ? እንዴት ይዟችኋል እንግዲህ ሳምንት ሳምንትን ወልዶ ሮብ ሮብን ጠብቀን ይሄው በፕሮግራማችን በቦታችን ተገኝተናል ከፕሮግራሞቹ ጋር እንግዲህ እኔ ሱራፌል አብሬያችሁ ቆያለሁ እንግዲህ በዚህ ሳምንት በጣም አበይት በዓል በሚባል ደረጃ የቅዱስ ሚካኤል በዓል እንግዲህ ደርሷል። እንኳን አደረሳችሁ ልልም በዚሁ አጋጣሚ እፈልጋለሁ። በዓሉ ትልቅ ለእኛ ለኢትዮጵያውያን፣ እንዲሁም ደግሞ በእህት አብያተ ክርስቲያኖቻችን ዘንድ ትልቅ ዋጋ የተሰጠውና የሚሰጠው በዓል ነው። እንግዲህ ቅዱስ ሚካኤል ሁላችንም በያለንበት ይጠብቀን። እንግዲህ ለክብረ መንግስቱ፣ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የበቃን ያድርገን። ላለው እንግዲህ ቅዱስ ሚካኤል ሁላችንም በጸሎቱ በምልጃው ያስበን፣ አቤቱ በዳዊት ልመና። በዚህ ሳምንታችን እንግዲህ ከባለፈው ሳምንት ከተወያየንባቸው ርዕሶች ተቀጣይ ሀሳብ በሚመስል መልኩ አንድ ምልከታ እይታ ወደ እናንተ አምጥቻለሁ። ይኸውም መደበኛ ከሆነው ከበገና ጋር ያለን ውህደት ቅርበት፣ በተጨማሪም ደግሞ የየለት የዕለት ማለት ነው መስተጋብር ከምናገኘው እንዲሁም ደግሞ ከምናተርፈው ጥቅም ወይም እሴቶች መካከል አንዱ ከአንዱም ደግሞ በራሳችን ህይወት ላይ የምንመለከተውን ነገር የምናጤንበት እንዲሆን እንዲሆን አምጥቼዋለሁ ማለት ነው። በገና ወደ ራስ መመልከቻ ነው ወይስ ራስን ማዳመጫ ነው የብዙዎቻችን ጥያቄ ሆኗል ብዬ አስባለሁ። እንግዲህ ሁለቱም ሀሳቦች እርስ በራሳቸው የሚመጋገቡ ናቸው። በተጨማሪም ደግሞ ሁለቱም ሀሳቦች ደግሞ እርስ በራሳቸው እየተመለካከቱ የሰውየውን ማንነት በተጨማሪም በራሱ ላይ ያልመጣውን ለውጥ፣ እንዲሁም ደግሞ በራሱ ላይ ሊያመጣ የሚፈልገውን ለውጥ በአንድ ክርስቲያናዊ ህይወት ውስጥ የራሳቸውን ማለት ነው ሚና ይጫወታሉ። የራሳቸውን ቦታ አላቸው ይጫወታሉ። ብዙ ብዙ ብዙ መልካሚ ነገሮች እንዲያተርፉ ዋጋ ይረዱታል ማለት ነው። ወጋ በመሆን ወደራስ መመልከት ምን ማለት ነው በገና እንዲሁም ራስን ማዳመጥ ማለት በበገና ምንድን ነው? የሁላችንም ፌቨራይት ወይም ደግሞ በጣም ምንወደው ምንለው መዝሙርን እስኪ እናስታውስ፣ ምሳሌ እንውሰድና የምንወደው መዝሙርን ስናዳምጥ ምንድን ነው የሚሰማን? ራሳችንን እናይበታለን ወይስ ራሳችንን እናዳመጥበታለን? እኔ ምሳሌ ልስጣችሁ። በጣም ወደው መዝሙር ታውኩት ነው። ታውኩትን ስሰማ በጣም በጣም ብዙ ጊዜ መታውን የግሌ ባህሪ እንዲሆን ከምንም በላይ እመለከታለሁ፣ ራሴን አስባለሁ። ከየት መጣው ይህን ሀሳብ ልትሉ እንችላላችሁ። ታውኩትን በምሰማበት ጊዜ የማስተውለው ነገሮች፣ አንደኛ ባልተወው የሚተወኝ ነገር የለም። ሌላው ደግሞ ብትወ ደግሞ የምጠቀምበት ነገር ደግሞ ብዙ አለ። ህይወት ውጣ ውረዷ መቼም ቢሆን ለማንም ቀላል አይደለም። ለማንም በማንም ላይ ደግሞ መፍረድ የምንችልበት ደግሞ የለንም አቅም። ሁሉም ሰው የራሱን ሸክም ሊሸከም እንደሚገባው፣ ስለዚህም ወደ ራሴ የምመለከትበት ነገር ምንድን ነው? ታዋው የሚለኝን ሀሳብ ያመጣል ማለት ነው። በተጨማሪ ደግሞ ለራሴው ደግሞ መልሶ የሚነግረኝ አንድ ምንድን ነው ራስህን ደግሞ ማዳመጥ አለብ፣ ደግሞ መልሶ ይለኛል። ይሄ ታውቁትን ሰማ ራሴን ማዳመጥ ማለት እንዴት ነው ሲባል አንዳንድ ስሜቶች ራሱ ስሜቱ በእኛ ላይ የሚፈጥረው ስሜት ከባድ ልንሸከሙ ማንችለው፣ በዛም ላይ ደግሞ ልንሸሸው የምንሞክርበት መንገድ አለ። እንደ ሰው ሰውኛ ስሜቶች ሁሉም ቀላል አይደሉም። ስሜቶች እየከበዱ ነው የሚሄዱት በጊዜ ሂደት እድሜያችን እየገፋ ሲሄድ እውቀታችንም በዛው ልክ እየጨመረ ሲሄድ ኤክስፒሪየንሶቻችንም በእያንዳንዱ የህይወት ልምዳችን ከፍ እያለ ሲመጣ እየከበደ ይመጣል የስሜቶቹም ራሱ ደረጃ ማለት ነው። ግን የእኛም ደግሞ እነዛን ስሜቶች የማስተናገድ ራስን ወደ ማዳመጥ የሚገባበት መንገድ በዛው ልክ ደግሞ ይሰጠናል ማለት ነው። ሌላ ተጨማሪ እውቀት በራሳችን ላይ እና እድሜ የማይቀይረው ነገር የለም። በህይወት ጉዞ ውስጥ የማታገኟቸው እውነቴን ነው፣ ምን አሉ? እስኪ የማትማሩት ነገር ምን አለ? ከቤቱ ወጦ ለስራም ይሁን ለማናቸው የዕለት ተዕለት መስተጋብሮች እግራችን ደጁን ከረገጠ ሰዓት ጀምሮ ህይወት እንዴት አልኖረውም፣ እንኳን እሱ በቤታችን እንኳን ተቀምጠን ከምንኖራቸው አብረን ሰዎች ጋር እንኳን ራሱ እንዴት እንዴት አድርገን ነው ማናገኘው። እውነትም ለውጥ በህይወታችን ትምህርት የሆነ ቦታ ላይ ያንን ነገሮች ኤክስፒሪየንስ ማድረግ እንጀምራለን። በልጅነታችን የሚሰሙን የነበሩ ስሜቶች ዋጋቢስ እየሆኑ ይመጣሉ። በልጅነታችን እየተሰሙን የነበሩ መሰረታዊ ጥያቄዎች ብለን የምናስባቸው ትላልቅ ናቸው ብለን የምናስባቸው ነገሮች እየቀለሉ ይመጣሉ። በዛው ልክ ደግሞ ሁላችንም ደግሞ እነዛን አሁን የደረስንባቸውን ስሜቶች በትክክል ካልተጠናና በራሳችን በእውቀት ገፍተን በኤክስፒሪየንስ ገፍተን ከሌሎችም ጋር እየተነጋገርን የተሻለ ለውጥ ለማግኘት ካልሞከርን ቢግ ታይም ሉዝ ደግሞ ልናደርግ እንችላለን። አንዳንድ ጊዜ መሸሽ ሊሆን ይችላል ምርጫዎቻችን። ስሜት መሸሽ በጣም መጥፎ በጣም የማይመከር ነገር ነው። በገና ደርዳሪው ይሄንን ነው የሚያሳስበው። ወደ ራስ ተመልከት ይለዋል ደርዳሪው። ለምሳሌ ማናችንም ዝግጁ አንሆን ለአዲስ ነገሮች፣ ቀላል አይደለም ዝግጁ መሆን። ግን ያ የኢሞሽናል ኢንተለጀንሳችን ጥያቄ ውስጥ ያስገባናል። አንችለውም ወይ ነው ወይ ራሳችን መልሰን ምንለው ለራሳችን ማለት ነው። በገና ደርዳሪው ከራሱ ጋር ይፋተጋል፣ ከራሱ ጋር ይጣላል፣ ከራሱ ጋር ብዙ ይቧቀሳል ይዋቀሳል። እና እያንዳንዱ የሚሰሙት ስሜቶችን ያስተናግዳቸዋል። ምን ይለዋል ለራሱ መልሶ ወንድም እንደራስ አድርገህ ውደድ፣ ባልንጀራ እንደራስ አድርገህ ውደድ። እያንዳንዱ እነዚያን ስሜቶች በትክክል ገልጫቸዋለሁ ወይ? ሁለተኛ በምፈልገው ልክ እኔ እሰጣለሁ ወይ ለሰው ከራሱ ጋር ይጣላል። ሌላው የገጠመኞቹን ነገሮች ራሱ እያስታወሰ ራሱን ይማከራል። ከራሱ ጋር ይመለከታል ወደ ራሱ መልሶ ተውኩት ተውኩት እናታ አባቴ ጋር ስኖር በድሎት ቀን ብሎ ስገፋ ኑሮ ተሆነ የኔ እድል ከወንድም ከእቴ ላይ ሆን ተውኩት ተውኩት ህይወት ያስተምራቸዋል ብዙ ነገር። እናም እነዚህ ወደ ራሴ መመልከትና ሁለተኛ ደግሞ ራስን ደግሞ ማዳመጥ። አቅማችን አንዳንድ ጊዜ አናውቀውም፣ ምክንያቱም አቅማችን ይመስለናል በቃ በእውነት እያንዳንዱን ነገሮች ለራሳችን ለይተን ሰፍረን ለክተን ያስቀመጥ ናቸው። ራስን ማዳመጥ ያስፈልጋል። አንዳንድ ጊዜ ደግሞ ራስን ማዳመጥ ደግሞ የሌለብን ነገሮች አሉ። ራስ ማዳመጥ ለምሳሌ ያለብን ጊዜያቶች ምንድን ናቸው? እንደ ደከመን ይነግረናል አካላችን። በተለይ አንዳንድ ጊዜ አክብደን እንነግረዋለን፣ እንዲያደረግ የሆነ ነገር አክብደን እንሰጠዋለን፣ የቤት ስራ አክብደን እናሳምነዋለን የሆነ ነገር እንዲያሳካ። ግን ራሳችንን የማናዳምጥበት ደግሞ ደረጃ አለ፣ አቅማችን ያንን አይችልም የሚል ነገር። ይሄ በስጋዊም በመንፈሳዊም ነገር ይወስናል። አንዳንድ ሰዎች ለምሳሌ ከኑሮ ዳገት፣ እንግዲህ ሁሌ ትግል ነው አደለ? ያንን ትግል ለማሸነፍ በምናደርገው ጥረት ላይ ራሳችንን እናሳምናለን፣ እችላለሁ ብለን እናሳምናለን። እና እችላለሁ የምንላቸው ነገሮች ግን አውትካማቸው እኛን ሰብረውን አድክመውን አድቅቀውን በሌላ መልኩ ልናገኝ የምንችለውን ውጤት በሃርድ በሆነ ኤክስፒሪየንስ እንድንማርና እንድናደክም ህይወታችን የምናደርግበት ነገር አለ። ማንም ሰው ለራሱ ራሱን ያለው እና ራሳችን ለራሳችን ካልተረዳን ደግሞ እየቆየ የሚሄደው ነገር ስጋችን እየደከመ ሲመጣ ለነፍሳችን እናጣለን ማለት ነው የሚያስፈልጋትን ነገር ከመስራት ወደ ኋላ እንላለን። ጉልበት ያስፈልጋል እኮ ለነፍስም ለመስራት። ለምሳሌ ጾሞ ጸልዮ መጽውቶ፣ እነዛ ሁሉ የሚገኙት ዋጋዎች ስጋ ተወደደም ተጠላ ስንንከባከበው ነው። ስጋንም በሚመለከት ደግሞ በገነኛው ብዙ ይናገራል። ደካሚነህ ብቻ አይደለም የሚለው ማናለህም ደግሞ እያለ ያጽናነዋልም። ማናለኝ ይላል። እውነት ነው። እስኪ ያስቡት አንድ ሰው መብላት መጠጣት መልበስ ማጌጥ በዓለም ላይ ተፈቅዶለታል። እንደ ሰው ሰውኝ ግን እነዛን ነገሮች እኮ የሚያረጋቸው ወደ ደም ጠላም ወደ ደም ጠላም ማለት ነው፣ ያ ግለሰብ ያ ሰው በቃ በትክክል በጥሩ ጤናማ ቁመና ላይ ሲሆን ነው። ግን አንዱ እየጎደለ አንዱ በትክክል እያልተስተካከለ ሆኖ ለነፍሴ ልኖር ቢል እንዴት ይችላል? እና ራስን ማዳመጥ ይሄ ነው። መንፈሳዊ ተጋድሎዎች ላይም ቢሆን ራሱ አንዳንድ ጊዜ ከልክ ያለፈ ጾም እንጾማለን፣ ከልክ ያለፈ ምጽዋት እንሰጣለን፣ ከልክ ያለፈ ፍቅር እናሳያለን ለሰዎች ከልክ ያለፈ ጽድቅ እንሰራለን። በልካችን የመሆኑን ነገር ራሳችን አናዳምጠውም። ከዛ የሚመጡ ጭንቀቶች ከዛ በኋላ ምን ይሆናሉ? ራስን ያስወቅሳሉ። እና ራስን መመልከቻ ነው። እንዴት ነው ለሰው አክት ያረከው እንዴት ነው ለቀረቡ ሰዎች አክት ያደረከው እንዴት ነው? ከህይወት ጋር አብረ ይሄድ ያለው። በተጨማሪ ደግሞ ራስን ደግሞ መልሶ መዳመጥ፣ ድክመቶችህ ደግሞ ይገቡኛል፣ ስጋ ስለለበስኩኝ ነው፣ በርታ፣ ራስን ማጽናኛ ነው። ለምን እነዚህ ነገሮች ሆኖብኝ ምናልባትም በህይወቴ እንደዚህ ገጥሞኝ ይሆናል። አንዳንድ ጊዜ ሳናውቅ በህይወታችን የፈረድናቸው ለራሳችን በራሳችን ያሳመንናቸው የእኛ ጥፋቶች ብለን ያሰብናቸው ነገሮች አሉ። የእኛ ጥፋቶች ያልሆኑ አስተዳደጋችን ላይም ሊሆን ይችላል የተፈጠሩ ችግሮች እንዲሁም ከጓደኞቻችን ጋር የተፈጠሩ ችግሮች አስገድደውን ሰዎች ያረጉ ነገሮች አሉ። እና ራስም ማዳመጥ ይገባል። እነዛን ነገሮች ያው እንግዲህ ትራማ ነው የሚባሉት። እነዛ ትራማዎች ድካሞቻችን ናቸው። እነዛ ድካሞቻችን ደግሞ ፈልገው አይደለም የመጡት። አንዳንድ ሰው ፈሪ ይሆናል፣ ቶሎ የሚተባ ይሆናል፣ ቶሎ ብሎ የሚደነግጥ ይሆናል። አንዳንድ ሰው ማረግ የማይፈልገውን ነገር እያረገ ግን መልሶ ዳ እሱ የሚወቅስበት ትልቅ ደግሞ ለራሱ እውነቴን ነው ሸክም የሚጭን ሰው አለ። በራሱ ላይ ሁሉንም ኃላፊነት የጫናለ የቤተሰቡን፣ የትዳሩን፣ የጓደኞቹን፣ የአብሮ አደጎቹን የብዙሃኑን አንዳንድ ሰው ራሱ ማለት ነው የኔ ነው ብሎ የሚቀበላለ እነዚህ ትራማቲክ ሪስፖንስ ናቸው። ራስን ማዳመጥ የሚያስፈልገው ዜጋ ነው። በገነኛው ራስን ያዳምጣል። ራሱን ሲያዳምጥ በመመርመር ነው። ትሁት ሆኖ ራሱን ለምን ራሳችን ራሱ ደካማ ከመሆኑ የተነሳ ያስፈልጓል የሚያዳምጠው እህ ብሎ እና እነዚህን ነገሮች በገነኛ ያስተውላል። እነዚህን ነገሮች በገነኛው እህ ብሎ ራሱን ይረዳል፣ ወደ ራሱ ይመለከታል። መልሶ ያንን ነገር ያስተጋባል፣ ወደ ውስጡ መንፈሱን ይነግራታል። እና በገነኛ እንግዲህ እነዚህን የመሰሉ ሐሳቦችን ያንሰራፋል። ስለዚህ እንግዲህ እንዲህ እንዲህ እያልን የፕሮግራማችን መጨረሻ ደርሰናል። መልካም በዓል ከወዲሁ ይሁንላችሁ እላለሁ። ከሳምንት እስከ ሳምንት ሰላም ቆዩኝ። ጤና ሰላማችሁን እግዚአብሔር ያብዛልኝ። ሰላም ሆኑልኝ።